አንዳንድ ሰዎች እዚህ ቤት ከገባው በኋላ ነው በረከት፣ ጤና፣ ሰላም ያገኘሁት፣ ልጅ ወለድኩት ሲሉ ይደመጣሉ። በአንፃሩ ደግሞ አንዳንድ ሰዎች ገንዘቤን፣ ሰላሜን፣ ጤናዬን፣ ሁሉም ነገር ያጣሁት እዚህ ቤት ከገባው በኋላ ነው ብለው ስለቤታቸው ሲናገሩ ሰምታችሁ አታውቁም? አንዳንድ ቤቶች አሉት ትልቅም ዘመናዊም ያልሆኑ የሚገኝበትን ቦታ እዚህ ግባ የማይባሉ ነገር ግን ባላቸው የቦታ አቀማመጥ መንፈሳቸው ኢነርጂያቸው፣ ድባባቸው ለሚኖርበት ሰው ለቤተሰቡ ሀብትና ብልጽግና መልካም እድል፣ ሰላም፣ ደስታ፣ ጤና ለልጆች የትምህርት ስኬት የሚያመጣ ይሄ እንዴት ይሆናል ቢባል ሁለት ምክንያቶች አሉ። አንደኛው ምክንያት በምድራችን ላይ በአይን የማይታዩ የኃይል መተላለፊያ ታምራዊ የተቀደሱ መስመሮች ይገኛሉ። በእንግሊዝኛው ሌላይን ሲሏቸዋል። ከመሬት ስር ውሃ እንደሚተላለፈው እነዚህ መስመሮችን በምድር ላይ የሚፈሱና የሚተላለፉ የኃይል መስመሮች ናቸው። እነዚህ መስመሮች ላይ የሚገኝ ማንኛውም ነገር የተቀደሰና የተባረከ ይሆናል። የጥንት አባቶቻችን እነዚህን የኃይል መስመሮች የሚተላለፉባቸውን ቦታዎች ባላቸው ጥበብ ያውቋቸው ስለነበረ ቤተ ክርስቲያን፣ ቤተ መንግስት፣ ቤተ መቅደስ፣ የቀብር ቦታዎች ሲሰሩ አካባቢውን የሚመርጡት እነዚህም መስመሮች ተከትለው ነበር። አብዛኞቹ የዓለማችን አስደናቂና ታሪካዊ ቦታዎች ለምሳሌ ፒራሚዶች፣ ቤተ መቅደሶች፣ በሀገራችንም ላሊበላና የአክሱም ሐውልትን የመሰሉ የተገነቡት በእነዚሁ ቦታዎች ላይ እንደሆነ ይታወቃል። የጥንት አውሮፓውያን ቤት ከመገንባታቸው በፊት እነዚህም መስመሮች የሚያውቁ ጥበበኞችን ዳውሲንግ ይሏቸዋል በመጠቀም ቦታዎቹን ካገኙ በኋላ ቤት ያስገነቡ ነበር። አውሮፓ ውስጥ አብዛኛው ታሪካዊ ቦታዎች የተገነቡት በዚህ መንገድ ነው። እነዚህ መስመሮች በዓለም ላይ በብዙ ቦታዎች ላይ ይገኛሉ። ስለማናቀው ነው እንጂ እነዚህ መስመሮች በየቤታችንም ያልፋሉ። ታዲያ ቤት እነዚህ መስመሮች ላይ ከሚያልፉባቸው አንዱ ሊሆን ይችላል። ሁለተኛው ምክንያት ጥንታዊ የኤነርጂና የባላንስ ሳይንስ ፌንግሹይ እንደሚለው የቤት አቀማመጥ፣ አካባቢው፣ ቤቱ ውስጥ ያለው ሁኔታ የቤቱን ኢነርጂ፣ መንፈሱን፣ ድባቡን አንድን ቤት ጥሩ ወይም መጥፎ ገድ ያለው ወይም ገደቢስ እንዲሆን የሚያደርጉ ናቸው ይላሉ። የቤቱ አቀማመጥ፣ አካባቢው ቤቱ ውስጥ ያለው ሁኔታ ኢነርጂና ባላንሱ የተስማማ ከሆነና መልካም ሁኔታዎች ካሉት ለሚኖሩበት ሰው መልካም እድልን የሚያመጣ ይሆናል። ታዲያ ብዙ ሰዎች የተቀደሱ ኃይሎች መገኛና የሰላማቸው የበረከታቸው ምንጭ የሆነውን ቤታቸውን ካለማወቅ በተለያየ ምክንያት ለቀው ይሄዳሉ። ልክ ለቀው ሌላ ቤት ሲገቡ ግን ያላሰቡት ብዙ ችግር ያጋጥማቸዋል፣ ገንዘብ፣ ሰላም፣ ጤና ያጣሉ። ይሄ በአጋጣሚ የሆነ አይደለም። በዚህ ቪዲዮ የምትኖርበት ቤት እነዚህ የተቀደሱ መስመሮችና ኃይሎች የሚተላለፉበትና የመልካም ኢነርጂ መከማቻ ይሁን አይሁን የምታውቁባቸውን የበረከት፣ የጤና፣ የሰላም፣ የብልጽግና ወደፊት ሊመጣ ያለ የመልካም ዕድልህ ምንጭ የሆነውን ቤትህን እንዳትለቅ የሚያደርጉ ዘጠኝ ምልክቶችን አቀርባለሁ። ተከታተሉ። አንደኛ ንቦች። ንቦች ብዙ ጊዜ ወደ ቤቱ የሚገቡ ወይም ቤቱ አጠገብ ቀፏቸውን የሚሰሩ ከሆነ ቤቱ የበረከት የጸጋ የእድል ቤት መሆኑን የሚነግር መልካም ምልክት ነው። እንግሊዝ ሀገር በተደረገ ጥናት ንቦች እነዚህን ቦታዎች የሚያውቋቸው ቀፏቸውን የሚሰሩት የእነዚህ ሚስጥራዊ መስመሮች መገኛ ቦታ ላይ እንደሆነ አረጋግጠዋል። ንቦች ቤትህ የሚገቡ ጣሪያ ላይ መስኮት ላይ በተደጋጋሚ የሚያርፉ፣ ቤትህ አጠገብ ቀፏቸውን የሚሰሩ ከሆነ አንተ እድለኛ ነህ። ንቦቹ ያን ቤት የመረጡት ቤቱ የመልካም ኢነርጂ መተላለፊያ ስለሆነ ነው። ንብ በማንኛውም ይሁን በብዙ አገሮች እና ባህሎች እንደተቀደሰና መልካም ብስራት የሚያመጣ ሲሳይ ነው ተብሎ የሚቆጠር ነው። ስለሆነም ንቦች ቤትን የሚገቡ ጣሪያ ላይ መስኮት ላይ በተደጋጋሚ የሚያርፉ፣ ቤት አጠገብ ቀፏቸውን የሚሰሩ ከሆነ ቤቱ የሰላም የበረከትና የጸጋ ቤት ነውና አትልቀቁ። ሁለተኛ ተክሎች፣ ቤት ወይም ግቢ ያሉት ተክሎች የቤት ሁኔታ መልካም ይሁን መጥፎ ይነግረዋል። ተክሎች የህይወት ኃይል ተሸካሚ መናፈስትን ኢነርጂን ሴክስ ማድረግ የሚችሉ ናቸው። በጣሳዩን በእቃ ቤት ውስጥ ወይም ግቢ ውስጥ የትኛውም አትክልት ተክለ ተክሉ ብዙም ሳትንከባከበው በራሱ በፍጥነት በጥሩ ሁኔታ የሚጸድቅ ከሆነ ቤት የበረከት ቤት ነው። ቤት ውስጥ መልካም ኢነርጂ አለ። አንዳንድ ቤቶች አሉ፣ አትክልት ተክለ የማይጸድቁ ቅጠላቸው የሚረግፍ የሚጠቁር፣ ከጸደቁም ትንሽ ቆይተው የሚደርቁ ይሄ ቤቱ መልካም ኢነርጂ የተገደበበት ክፉ መንፈስ የሚያጠቋም ሆኖ ይነግራል። ሌላ ቦታ ደርቆ የነበረ ተክል እዚህ ቦታ ሲመጣ ከጸደቀ ቤቱ መልካም ኢነርጂ ያለው የበረከት ቤት ነውና ቤቱን ከመልቀቅ በፊት አስተውል። ሶስተኛ ቤት የሆነ ታምራዊ መለኮታዊ ጣልቃ ገብነት የሚታይበት ከሆነ ለምሳሌ አንዳንድ ሰዎች ቤት ቀይረው አዲስ ቤት ከገቡ በኋላ እዚህ ቤት ከገባው በኋላ ነው በረከት፣ ሀብትና ጤና ያገኘሁት ልጅ የወልደድኩት ይላሉ። አዲስ የገባበት ቤት ያላሰብከው ገንዘብ ስራ ያገኘ ገንዘብ የሚበረክትልህ ያላሰብከው የስራ እድል የገጠመ ሎተሪ የደረሰ ከሆነ ልጅ ወልደርክበት ከሆነ የታመመ ሰው ከበሽታው ያገገመ፣ የተጣሉ ባልና ሚስትና ቤተሰቦች ቤት ሲቀይሩ የሚታረቁ የሚስማሙ ከሆነ ሌሎች የጎረቤት ቤቶች ላይ የሆነ ተፈጥሮ ይሁን ሰው ሰራሽ አደጋ ቢደርስና የአንተ ቤት ግን ምንም ማየት አደጋ ይሁን ጥቃት ያልደረሰበት ከሆነ አስተውል። ቤት መልካም ኢነርጂና መልካም መንፈስ ያለው ስለሆነ አትልቀቀው። አራተኛ ወፎችና እርግቦች ብዙ ጊዜ ወደ ቤቱ የሚገቡ ወይም ቤቱ አጠገብ መኖሪያቸውን ጎጆ የሚሰሩ ከሆነ ቤቱ የበረከት የጸጋ የእድል ቤት መሆኑን የሚነግርህ መልካም ምልክት ነው። ወፎች ቤት የሚገቡ ጣሪያ ላይ መስኮት ላይ በተደጋጋሚ የሚያርፉ፣ ቤት አጠገብ ጎጆአቸውን የሚሰሩ ከሆነ አንተ እድለኛ ወፎቹ ያንተን ቤት የመረጡት ቤቱ ሰላም፣ በረከት፣ ጸጋ ስላለው ነው። በተለይ ብዙ የማይታዩ የጫካ ርግቦች በመስኮት በበር አዘውትሮ የሚገቡ የሚዘምሩ፣ የሚጣሩ ከሆነ ቤት መልካም መንፈስ እንዳለው የሚገልጽ ጥሩ ምልክት ነው። ወፎችና ርግቦች መልካም ኢነርጂ ያለበትን ቦታ አካባቢ ሴንስ ያደርጋሉ። የተገደበ ኢነርጂ ያለበትን ጨለማና ቀዝቃዛ አካባቢዎች ወፎች ይሸሻሉ። ስለሆነም ቤቱን መልቀቅ የለብህም። አምስተኛ ቤቱ እንድትጸልይ እንድትጾም የሚገፋፋ ብትጸልይ ጸሎት የሚሰማበት ጥሩ እንቅልፍ የምተኛበት ጥሩ ጥሩን የምታይበት ከሆነ ቤቱ ከፈጣሪ ጋር የሚያገናኝ የበረከተ ቤት ነውና አትልቀቀው። ውጭ ውለህ ቤት ስትመጣ ግልጽ ባልሆነልህ ምክንያት ሰላም የሚሰማ መልካም መንፈስ የምታገኝ ከሆነ፣ ውጭ ተናደ ተረብሸ ሰላም አተውለህ ልክ ቤት ስትገባ ሰላምና መረጋጋት የሚሰማ ከሆነ ይሄ አጋጣሚ አይደለም። ቤተ መልካም ኢነርጂ መልካም መንፈስ ያለው ነው፣ እና አትልቅ። ስድስተኛ ውሃ፣ ውሃ የህይወት የመልካም እድል የመልካም መንፈስ ምሳሌ ነው። ቤተ አቅራቢያ የሚፈስ ውሃ፣ ጅረት፣ ንጹህ ኩሬ፣ ምንጭ ካለ ቤተ መልካም እድል እንዳለው የሚጠቁም ነው። ቤት ውስጥ ያለው ውሃም በቀጥታ ከእድል ጋር የተያዘ ነው። የውሃ መስመራቸው በደንብ የሚሰራ ምንም አይነት ፍሳሽ፣ መገደብ፣ ድምፅ የሌለባቸው የማይበላሹ ቤቶች መልካም መንፈስ ያላቸው የገንዘብ እድላቸውም የተቃና ነው። ልክ እንደ ገንዘብ ውሃም መገደብ የለበትም፣ መዘዋወር አለበት ሁሌም። መጸዳጃ፣ ኪችን፣ ሻወር ቤት ውስጥ ያለ የትኛውም የውሃ መስመር ብዙ ጊዜ የሚበላሽና ቤቱ በውሃ የሚጥለቀል ከሆነና ችግሩን የማይቀረፍ ከሆነ ይሄ ማስጠንቀቂያ ነው። የቤቱ ኢነርጂ የተገደበና ክፉ መንፈስ የሚያጠቃው ነው። ይህም የገንዘብ የእድል ሁኔታን የሚገድብ ይሆናል። የውሃ መስመራቸው በደንብ የሚሰራ ምንም አይነት ፍሳሽ መገደብ፣ ድምፅ የሌለባቸው የማይበላሽ ውሃ በደንብ ያለባቸው ቤቶች መልካም መንፈስ ያላቸው የገንዘብ እድላችሁ ቤተ ቃና ነው። ስለሆነም ቤቱን መልቀቅ የለብም። ሰባተኛ እንግዳ ይሁን የቅርብ የምታውቃቸው ሰዎች ቤት ሲገቡ ስለቤት የሚሰጡት አስተያየት አስተውል። ቤት የተለየ ነው፣ መንፈስን ያረጋጋል፣ ቀለል ይላል፣ ሰላም አለው እያሉ አስተያየት ከሰጡ እና ይህን የምትሰማው ከብዙ ሰዎችና ከተለያዩ ሰዎች ከሆነ አስተውል። ቤት መልካም ኢነርጂ መልካም መንፈስ ያለው ስለሆነ አትልቀቀው። ስምንተኛ ቤቱ የተሰራበት መሬት አቀማመጥና አቅጣጫ። ቤቱ የተሰራበት መሬት አቀማመጥ ለቤቱ መልካም እድል ወሳኝ ነው። ልክ መልካም አፈር ላይ የተዘራ ተክል ተስማምቶት እንደሚጸድቀው፣ አንዳንድ ቦታዎችና አካባቢዎች ላይ የሚገኙ ቤቶች የተለየ መልካም ኤነርጂ ያመነጫሉ። የምትኖርበት ቤት ከጀርባው ከቤቱ የሚበልጥ አንድ ነገር ካለ ቤቱ መልካም ነው። ለምሳሌ ከቤቱ ጀርባ ከፍ ያለ ተራራ፣ ዳገት፣ ትልቅ ሕንፃ፣ ዛፎችም ሊሆኑ ይችላሉ። ብቻ ከቤቱ ጀርባ ከፍ ያለ ነገር ካለ ቤቱ መልካም ኤነርጂ የጥበቃ መንፈስ እና ምልክት እንዳለው ይነግርሃል። እንደዚህ አይነት ቤት ውስጥ የሚኖሩ ብዙ ሰዎች በስራ በገንዘብ የተረጋጋ ሁኔታ ውስጥ እንዳሉ ያስረዳል። በአንጻሩ የቤቱ ጀርባ ምንም ነገር ከሌለው የተጋለጠ ከሆነ ቤተሰቡ በገንዘብ በስራ ያልተረጋጋ እንደሆነ ይናገራሉ። የቤቱ ፊት ለፊት ገላጣ በህንፃ በሆነ ነገር ያልተሸፈነ ብሩህ፣ ልክ ከቤት ስትወጣ ብርሃን ያለው ግልጽ እይታ የሚያምር ከሆነ ያ ቤት ኢነርጂው መልካም የሆነ ቦታ ስለተቀመጠ አንተም መልካም እድል የሚያጋጥመ የገንዘብ የእድል የበረከት የሰላም ሁኔታ መልካም ነው የሚሆነው። ከቤቱ ጎንና ጎን ቤቱ አጠገብ ወይም አብሮ ተጋጥሞ የተሰራ ቤት ካለ ይህም መልካም ኤነርጂ አለው፣ ኤነርጂ አይባክንም፣ የመረጋጋት መንፈስም ያመጣል። በአንጻሩ ከጎን ምንም ነገር የሌለበት አውላላ ሜዳ ላይ የተቀመጠ ቤት ውስጥ የሚኖሩ ሰዎች ያላቸውን ሀብት እንደሚያጡ ይታወቃል። ዘጠነኛ ከቤት በር ፊት ለፊት የምታየው ነገር የምትኖርበት ቤት ትልቅ ይሁን ትንሽ፣ ዘመናዊ ይሁን የድሮ ቤት የጠዋት ፀሐይ በበርህ ወደ ቤት የሚገባ ከቤት ስትወጣ ፀሐይ የምታይበትና አየር በደንብ የሚዘዋወርበት ከሆነ የህይወት ኢነርጂን ከፍ የሚያደርግ መንፈስን የሚያድስ በጨለማ ሰዓት የተከማቸን ክፉ መንፈስን የማባረር ኃይል አለው። ከቤት ፊት ለፊት የጨለመ የፀሐይ ብርሃን የማይታይበት ልክ መብራት ካላበራ በስተቀር ብርሃን የማይኖረው ከሆነ የሀብት የመልካም እድል ኢነርጂን ይገድባል። ቤት ውስጥ የሚኖሩ ሰዎች የድብርት የሙድ መቀያየር የድካም የመሰልቸት መንፈስን የእንቅልፍ ማጣት የገንዘብ እጥረት ያጋጥማቸዋል። የጠዋት ፀሐይ በበርህ ወደ ቤት የሚገባ ከቤትም ስጦታ ፀሐይ የምታይበትና አየር በደንብ የሚዘዋወርበት ከሆነ ይህ ቤት ለበረከትህ ለጤና መልካም ነውና ቤቱን አትልቀቀው ሰላሙ